ጉድ ጉድ ጉድ ጉድ ጉድ! የማይሰማ ነገር የለም። ብቻ በጣም አስደንጋጭ ነገር ነው የሰማሁት። ሰላም ጤና ይስጥልኝ፣ ውድ የተከበራችሁ የቻናል ተከታታዮች ሰላማችሁ ይብዛልኝ በያላችሁበት ውዶቼ። እንደ በፈጠራችሁ እኔ ራሴ ሜንሽንም አደርጋለሁ ለቡሩኬ ና ለሃይሚ እናንተም ሼር አድርጉ። በጣም ነው ያዘንኩት። በማለደው ዛሬ የሰማሁት ነገር በጣም ልቤን ሰብሮታል። እኛ እዝ ተቀምጠን ቡሩኬ አንተ ስህተት አለብህ፣ ሀይሚ አንቺ ስህተት አለብሽ እያልን ነገሩን እያባባስ ነው ነው ያለ ነው። ነገር ግን ነገር ግን የማይጠበቅ ነገር ማለት ነው። አብረው እየበሉ እየጠጡ የራሳቸው ገብቷቸዋል። የራሳቸው ሰው እዛው እዛው አጠገባቸው፣ ግን እነሱን ለማለየት በጣም ከባድ ስራ እየተሰራ ነው። ቡሩኬንና ሀይሚን ለማለየት በጣም ከባድ ስራ እየተሰራ ነው። በጣም ነው ያዘንኩትኝ። በጣም ማለት ነው እኔ እግዚአብሔርን ከማምናቸው ሰዎች የተላከልኝ መረጃ ነው። ብሩኬንና ሃይሚ ሲታርቀው ሲመጡ ይሄንን ጥላትና ወዳጃቸውን እንዲያውቁ ይሄንን ቦይስ እናወጣለን እናወጣለን እናወጣለን ብቻ፣ እነሱ ይታረቁልን። ነገር ግን እውነት ለመናገር ያክል ሚዲያ ላይ ካለው ይልቅ ይልቅ ማለት ነው በጣም በአካል ብዙ ነገር እየተደረገ ነው። ታውቃላችሁ፣ ብሩኬ የሆነ ታይም ላይ እንደዚህ ብሎ ነበረ፣ ሀይሚ ማለት የስኬቴ ቁልፍ ናት ብሎ ነበረ። እና ውዶቼ ብሩኬ ደግሞ እንደ ወጣት እንደ አንድ ወጣት በአጭር ጊዜ ምናልባት ስኬታማ ሆኖ ሊሆን ይችላል፣ ነገር ግን አው ስኬታማ ስለሆነ ነው መኪና የገዛው አደለ። ያ ነገር ደግሞ ለብዙዎቹ ያናድዳል፣ ለብዙዎቹ ቅናትን ፈጥሮባቸው ሊሆንም ይችላል። አው በቅናት ተነሳሽነት ነው እንግዲህ ከሀይሚ እንዲለይ ሀይሚና ብሩኬ እንዲለያዩ የፈለጉት ይሄንን ፍላጎታቸውን በግልጥ እንትን ሊሉ የቻሉት ማለት ነው። ግን እኔ ማለት የምፈልገው ለቡራና ለሀይሚዬ እንደው እባካችሁ እባካችሁ ጥላታችሁን አብራችሁ ነው ይዛችሁ ምዞሩት። ለማን ብላችሁ ነው እንደዚህ የምትጣሉት? ታረቁ፣ በእውነት ታረቁ፣ እውነት ታረቁ። አንድነታችሁን የምንፈልግ ሰዎች አለን። ታርቃችሁ ኑልን። እኔ በጣም ያዘንኩት ይሄንን ስሰማ ማለት ነው። በጭራሽ በጭራሽ። በእውነት ውዶቼ፣ ልክ ከማጠብቁት ሰው የማጠብቋቸው ሰዎች ናቸው ይህንን እያደረጉ ያሉት ብሩኬንና ሀይሚን ለመለየት ማለት ነው። በጣም የማጠብቋቸው ሰዎች እና በጣም ነው ያዘንኩትኝ። የሰማችሁም ሰዎች ልትኖሩ ትችላላችሁ። ነገር ግን አሁን ይሄ ነገር ቢወጣ የበለጠ ሀይሚንና ብሩኬን ሊያ ራረቅ ስለሚችል እኛ ደግሞ ያንን ስለማንፈልገው አንድነታቸውን ስለምንፈልገው፣ ከታረቁ በኋላ ግን ለወደፊትም ጥንቃቄ የሆናቸው ዘንድ ያንን መረጃ ሊያዙት ሰዎች ያወጡታል። አዎ ያወጡታል። ነገር ግን አሁን ላይ ይህንን እኛ የምንናገረው ብሩኬና ሀይሚ እንዲነቁ፣ አሁን እዚ ጋር ዳኒ መጣ፣ ብሩኬ ቅናት ፈጠረበት፣ ሀይሚ ከዳኒ ጋር ተገኘች፣ ምናምን የሚባለውን ነገር እውነት ተውት። ፍቅር ያሸንፋል ብሩኬ ፍቅር ያሸንፋል። እኔ እናንቺ ብዙ ነገሮችን አሳልፈናል፣ ብዙ ተሰድበናል፣ ብዙ ነገር ሆነን ነው እዚህ የደረስነው። ስለዚህ ለማን ብለን ነው እኔ እናንቺ በማይሆን ነገር ተጣልተን የምንራራቀው? ብለህ ብሩኬ አንተም ንግግርህን አሳምረ፣ ሀይሚም እንደዛው ንግግርሽን አሳምረሽ እኔና አንተ ብንለያይ ለብዙ ሰዎች ደስታን ነው የምንፈጥረው። እንደገና ደግሞ ብዙ ነገሮችን ማሳልፈን ነው እዚህ የደረስ ነው። ስለዚህ በቃ ነገሩ ሁሉ እዚ ጋር ያብቃና ወደ ሰላም መንገድ እንመለስ ብለሽ ሀይሚዬ አንቺም ሰላም ስበኪ። አቃለሁኝ ውዴ፣ የአንቺ ይሄንን ሁሉ እያደረግሽ አለሽው በእልህ ነው፣ ተናደሽ ነው አይኖ ነገር ግን አሁን እዚ ጋር ብሩኬን፣ ተነስተን አንተ ሀይሚን አላስከበርካትም አንተ ለሀይሚ ፍቅር አልሰጣትም አንተ ነህ ምናምን ብለን መውቀሱን እንተወውና እነዚህ ልጆች ወደ ሰላም መንገድ የሚመጡበትን በቃ ሰላም ሰላምን እንዴት አድርገው ሰላምን እንደሚፈጥሩና ወደ ሰላም መንገድ እንዴት መምጣት እንዳለባቸው፣ እውነቴን ነው የምላችሁ፣ ይሄንን ብንሰብክ በጣም ጥሩ ነው። ይሄንን ሀሳብ ብንለግስ ጥሩ ነው። እኔ እንደዛ ነው ማለት እንፈልገው አሁን ላይ። ምክንያቱም ውዶቼ እኔ ይሄንን ቪዲዮ ራሱ መስራት የፈለግኩትኝ በጣም ከማምናቸው ሰዎች ከቅርብ ሰዎች ስለሆነ ለዛ ነው አምኜበት። አዎ ሊደረግም ይችላል። ከዚህም በፊትም ከዚህም በፊትም ብሩኬና ሀይሚ እኛን ለማለየት ሰው ተቀጥሯል በቃ ምናምን ነገር ብለው አውርተው ነበረ። ነገር ግን ዛሬ ደግሞ እኔ እኮ ባለፈው ለታ ራሱ የሆነ ነገር ሰምቻ አለውኝ። እውነቴን ነው ምላችሁ። ነገር ግን ማውራት አልፈለግኩኝም። አይቻለውኝ ሰምቻ አለውኝ። ፖስትም ከደርጎ ትክታክ ላይ ማለት ነው፣ ገባችሁ? በፋሚሊ ዙሪያ ሀይሚን ለመስበር ሀይሚን ለመሰባበር የተደረገው ነገር አይቻለውኝ። ነገር ግን በቃ ሌለ ውዶች፣ አንዳንድ ጊዜ አይታችሁ ባላይ የምታልፉት ነገር አለ እና ብዙ ነገሮች ተደርገዋል። እንግዲህ አሁን አንተ ነጥፋተኛ ብሩኬ ታይሚን እዚጋ ምናምን ነገር ውዶች፣ ይሄን በቃ እርሱት፣ አሁን ላይ ይሄን እርሱት። እውነትኛ ከልባችን ሀይሚንና ብሩኬ እንዲለያዩብን አንፈልግም። አንድነታቸውን ነው የምንፈልገው፣ እንዲታረቁልን ነው የምንፈልገው። ምትሉ በገብርኤል አሁን ብሩኬንና ሀይሚን አትውቀሷቸው። ብሩኬንና ሀይሚን የምንወቅስበት ሰዓት አይደለም። አሁን እውነት እነሱ የሚታረቁበትን መንገድ እንዴት አድርገን ማስታራቅ እንዳለብን፣ እንዴት አድርገን ወደ በፊቱ ፍቅራቸውን መመለስ እንዳለብን ከነሱ ጋር እንቁም በአንድ ሀሳብ፣ በአንድ ልብ፣ በአንድ አቋም። እኔ ይሄንን ነው ማለት እንፈልገው ውዶቼ፣ እግዚአብሔርን ነው ምላችሁ። እኔ በጣም ነው ያዘንኩትኝ ስሰማ በጣም ልቤና ያመመኝ ለምን ትሉ ሰው በዚህ ልክ ክፋት አለ ወይ? ሰው በዚህ ልክ ምቀኛ ነው ወይ ምናምን ነገር አልኩኝ። ለምን አልኩኝ? በእርግጥ ውዶቼ እናውቃለን፣ አንድ ሰው ሲበልጠን አንወድም። ገብታችኋል። ለምን በለጠኝ እኔ እኮ እኔ የት ነበርኩኝ ትናንትና፣ እሱ ከኋላ መጥቶ ለምን እንደዛ አደገ የሚባል ነገር አለ። እና ብዙ በምቀኝነት ደግሞ ብዙ ነገሮችን ማሳጣት የሚፈልጉ ሰዎች አሉ። በአጠገባቸው ያሉ ውድ የሆኑ ሰዎችን ልታጧቸው፣ ልትለያቸው የማትፈልጉ ሰዎችን እንዲለያችሁ ለማድረግ ብዙ ነገሮችን ይጥራሉ። ስለዚህ ምልላችሁ ነው ሀይሚ ለብሩኬ ውድ ነች፣ ብሩኬም ለሀይሚ ውድ ነው። እነዚህ ሁለት እንቁ ሰዎችን ለመለያየት በቃ አብሮነታቸውን እስከ መጨረሻው ለመለያየት ብዙ ነገሮች እየተደረጉ ነው። አሁን ላይ በጣም ነው ያዘንኩት። ነገሩ ልክ ናቸው፣ እዚ ጋ ያስቀናቸዋል። የብሩኬና የሃይሚ አንድነት፣ የብሩኬና የሃይሚ ስኬት፣ የብሩኬና አላቅም፣ የብሩኬና የሃይሚ ከእግዚአብሔር ተፈጣሪ የተሰጣቸው የሰው መውደድ፣ በቃ ይሄ ሁሉ በጣም የሚያቃጥላቸው ሰዎች አሉ። ነገር ግን አትቅኑ ሁሉም ነገር ከፈጣሪ ሲሰጥ ነው። በቃ አለቀ። እውነቴን ነው። ፈጣሪ ሲፈቅድ ነው። አሁን ሀይሚን እየሰደቧት የሚወዷት ሰዎች አሉ። ብሩኬን፣ አንተን መስደብ ፈልጌ አይደለም እያሉ እየሰደቡት መልሰው እኛ እኮ እንወደሃለን የሚሉ ሰዎች አሉ። አያችሁ የሆነ ሳትፈልጉ ሴጣን ይገፋፋችሁና ትሳደቡና እንደገና ከዛ እንደገና ደግሞ እኔ እኮ መሳደብ ፈልጌ አይደለም፣ እኔ እኮ እንደዚህ መውቀስ ፈልጌ አይደለም ምናምን ነገር ይላሉ። ከልባቸው ሳይሆን ባፋቸውም የሚሳደቡ ሰዎች አሉ፣ ከልባቸው ሳይሆን ባፋቸውን ብቻ ማለት ነው ይሆን አሌለ ስለተናደዱ ብቻ። ምክንያቱም መለየታቸውን የማይፈልጉ ሰዎች አሉ፣ ለምን ምናምን ብለው እልህ ውስጥ ይገባሉ።